ነው ቡፌ ደርሰንም፣ እንዴ ረቦና እንደዚህ ጋር አይጀመርም እንዴ ማለት፣ ለምግብ ነው የመጣችሁት? ለምን ነው የመጣሁት? እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከብር ምናምን የመጣሁት እንጂ ለምግብ የምግብ ችግር የለብኝም እኔ። የሽምብራው ጥፍጥሬ ዛፎቹ ብሬ የትም የትም ዞሬ ትዝ አለኝ ሀገሬ፣ የሽምብራው ጥፍጥሬ ዛፎቹ ብሬ የትም የትም ዞሬ ትዝ አለኝ ሀገሬ። አወገቤ ትዝ አለኝ ወይኔ ጀግና ወንድ ነኝ ብዬሽ ልጓረድ ነው። እርቦኛ ብላ እኮ ነው ያመጣሁልህ ብላ እንጂ። እሺ፣ በነገራችን ላይ የሚያቃጥል ነገር የሚደፍር ወንድ ዳጣ፣ አፋኝ ሚጥሚጣ፣ ምናምን የሆነ ጀግና የሆነ ወንድ ነው። ሲመቸኝ ነው ማለት እጥ ብላ አቃጠልህ እንዴ? አረበጠበ

ጠጣ። ምንም አይደለም። እንደዚህ አይነት ነገር ቀምሼ አላውቅም ማለት ነው አንተ ነው እኮ እና

የገትሩ ጠፋ። ይገትሩ፣ ይገትራ፣ ይጣሉ ይጣሉ። ጉረብ መጣ። እንግዲህ ትንሽ አስቆምኮት መሰለኝ ብቻ የዛኛው አምስት ብር በአሁኑ ዋጋ ግሽበት ምክንያት አምስት ሺህ ብር ሆኗል። ይዤለት እወጣለሁ። አምስት ሺህ ብር ከባንክ አምስት አሁን ላውጣው። ምን ነው እርሷ አጭበርባሪ ነው። አምስት ሺህ ነው። አጥቼ ለምታ ደርሶ በያረከ አልፈለግም። የሰጠው አምስት ብር የጠበቅኩት አምስት ብር ነው። እንግዲህ ወገበት ሰውን የምን ቦታ? አቶ ከበደ አቶ ከበደ መኪና አላቸው? መኪና መኪና አላቸው? አዎ አላቸው አዎ አላቸው። ምን አይነት መኪና ምን አይነት መኪና ነው? እ ታኮማ ቢዜድ ፎርክስ፣ ለአንድ ጉዘር፣ ትልቁ ራቫ፣ ፎርድ ታኮማ ነው። ፎርድ ነው። ምንድነው? ምንድነው? እንትን ነው። ምንድነው ስሙ? ሲንጀር ሲንጀር። ምንድነው? ለምን ነው የመጣው? አንተ እኔ ለምግብ አይደለም፣ ስለጠሩኛ እነሱ ስለማክበር ምናምን የመጣው እንጂ ለምግብ የምግብ ችግር የለብኝም እኔ። በሬ በየወሩ እየጠራሁኝ ድሀ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጠሪ አክባሪ ነው ብዬ ነው እንጂ ቤተ ምግብ

ኢንኮምፕሊት ናት። ሁላችሁም በኋላ እኔ ክላስ አንተ ሰውዬ፣ ምንም ሰው አሰማ። ጋሽ ሰው ገባ፣ የገባው ይስተናገር ብየስ ነው። እና ሰው እንዴት ይውጣ? ሰው እንዴት ምን ላድርግ? አዲስ ሰው አታስገባ። ውስጥ ያሉት ሰው ሰዎች ግን ሲወጡ አስወጣ። በቃ እኮ እያሳዘኑኝ እኮ ነው። ምን ላድርግ? በደሞዝህ ነው እየፈረድክ ያለው። ሰምተኛል አይደለም። በደሞዝህ ነው እየፈረድክ ያለው። ነገር የለም በየ እንጀራ ላይ ምን ለማዳመጥሽ? ይሄው ልክ ባለቤቴ የለም እዚህ። ጦር ሜዳ ሄዶ እዛው ሄዶ ቀርቷል። በቃ ብቻዬን ነው ይሄን ልጅ የማሳድገው። ማንም የለኝም፣ ወገን የለኝም፣ ምንም የለኝም። ይሄን ልጅ ብቻዬን ነው የማሳድገው። እንደገና ባለም ቢኖር ቤት ውስጥ ነው ቁጭ የሚለው፣ ስራ አይሰራም፣ ምንም አይሰራም። በቃ እኔ ምን ይሻለኛል? እዛ ሜዳው አባረሩኝ። እንደዚህ ነው ውሻ አድርጎ ያባረሩኝ። እኔ ምን ልሆን እሺ? ምን ይሻለኛል እሺ? አንተ እንኳን አትረዳኝም። ይሄን ልጅ ብቻዬን ነው አራስ ተሸክሜ እኮ ነው የምዞረው። ገና ሶስት ወሩ ሶስት ወሩ እኮ ነው ገና አሁን በመታረሻ ጊዜ እኮ ላንቻር ለምንጀሬን

ለምንድን ነው እንደዚህ ልጅ ልጅ ብላችሁ ነበር? አይ ባለፈው እኛን ኤ አክም ባሎ ብለህ ነው ያስተማርክን። ሌላ ትምህርት ከሆነ ኤ ፎር አፕል ነው የሚባባሉት። ጎረቤት ምናምን። እኔ ግን ካልኩሌተር ላይ ሳይሆን ቱ ፕላስ ቱ ፎር ነው የሚመጣው።

ያሉ አዛሬ መተኝ እኮ ነው መታኝ የሚመጣኝ የማስተር ፎር ኦንላይን ክላስ ውስጥ እጄን የሚመጣኝ አልቆም። ቆይ ኧረ እናንተ ጭባ ዋጋ አልስጠህ ሴት ላይ ነው ጉልበትን የምታሳየው። ማጠሉ ይሸለሙ ዘውትር ሁል ቀን ሙሉ ቀን የሚተላለፍላችሁ የመዝናኛ ፕሮግራም ነው። እዚህ ጋር ሁለት ተወዳዳሪዎች ይገኛሉ። ሁለቱም ጥያቄ ይጠየቃሉ። ካልመለሱ ወይም መመለስ ካልፈለጉ ድንች በዳጣ ይበላሉ። እንጀምር። የመጀመሪያ ጥያቄ፣ ጃፓን ላይ በተካሄደው የሻሞላ ውድድር እንጥሉ ነው ያጣው ኢትዮጵያ ኳስ ተጫዋች ማን ይባላል? እደግመዋለሁ፣ ጃፓን ላይ በተካሄደው የሻሞላ ውድድር እንጥሉ ነው ያጣው ኢትዮጵያዊ ኳስ ተጫዋች ስሙ ማን ይባላል? እንዴ ጥያቄ ነው የምትጠይቀኝ ብላ ወደ ሁለተኛ ተወዳዳሪያችን አባ ጨጓሬ ጨጓሮን ሲያማው ኩላሊቱን ምን ይሰማዋል? እኔ ይህን በምን አውቃለሁ እኔ አባ ጨጓሬ ላ? ብላ ሁለቱም የጠይቁትን ጥያቄ ስላልመለሱ ለሁለቱም የመለያ ጥያቄ እንሰጣቸዋለን። አይዟችሁ እንግዲህ፣ ህፃን ልጅ ሲወለድ እልልበሉ ብላ እልልታ የምታስጀምሮ ሴትዮ ስሟ ማን ይባላል? እንዴ በየ ሰፈሩ ያሉ ሴቶች እኮ ይለያያሉ። እደግምልሃለሁ ህፃን ልጅ ሲወለድ እልልበሉ ብላ እልልታ የምታስጀምሮ ሴትዮ ስሟ ማን ይባላል? ቆይ እንዳንድ መልስ ተፈልጓል እንዴ ብሉ። እናንተም ይምጡ፣ አይመልሱ፣ ይቃጠሉ፣ ይሸለሙ። ለምንድን ነው የሚሰራ ያልሰራሽው? ታልሰራው እኮ ቀርቼ አይደለም፣ ደፍተሬን ነው እኮ ረስቼው ነው። መሳሽን ረስተሻል? ይሄን ጥያቄ መምህሮቻችን ሲጠይቁ አደገኛ መስቀለኛ ጥያቄ የጠየቁ ያክል ነው የሚሰማቸው። አንተ ና አክብሉን እጅሽን መባል ወይም መሸወድ፣ አቤት ከዛ የሚጠብቀን ምት። እሺ ክላስ እንግዲህ ቻፕተር ፋይቭን እኔ አላስተምራችሁም እናንተ በፕሬዘንቴሽን ነው የምንቀጥለው። ተናግሬያለሁ ተናግሬያለሁ ማለት ደግሜ አልናገርም ማለት ነው። ደግሞ ያጉረመረመ ካለ ግን። እንዴት ናችሁ? ደህና ናችሁ? ያው ወጣት ናችሁ ትረዱኝ ያላችሁ እና ስራ አጥቼ እርቦኝ ነው ያላችሁ ወንድ ልጅ እኮ አይታ አይታ ምንድን ነው ይሄ?

አንተ የጋሻዬ ለልጅ ጉባ አረገዘች፣ ሰማህ? አረገዘች። አዎ የምሬን ነው። ከማ ምን ይታወቃል፣ ከማን እንደሆነ እንደው። እንደዛ ለፍቶ አሳድጓት፣ በእናትህ እንዲመሆን ነበረባት ወይ በጣም እኮ ነው የሚያሳዝን። ወይኔ አረገዘች፣ በቃ አረገዘች። በእናትህ እዩ ደግሞ ይደለሰው እንዳወራሉ እንደለም። ምን ተብሎ ይነገራል? ይሄ ምን ተብሎ ነው ለሰው የሚነገረው? በልደነዋል የቀረሰ የለም አይደል? ሰብሰብ በላችሁ ጠብቁኝ፣ ጥብስ የሆነ ወሬ ነው ያለው። ጠብቁኝ መጣሁ። ይኸውላችሁ ያታየለ ልጅ ለስንት ነገር ስጠበቅ። ታያንቺ ልጅ እዛ ጫካት እንጂ ከተለከፈ እኔ ምን ወረኛ ሁሉ እንደው አሸበቃ። የምንነግርሽ ነገር አንቺ ነሽ መጀመሪያ። አንተ ቀደም ነው። መጀመሪያ አንቺ ነሽ አይደል? አይ አንተ ነው የቀደምከው። አልመስሎሽ ነው። አንቺ ነሽ መጀመሪያ። ንገረኝ፣ አንተ ነው የቀደምከው። የሆነ አክል ሰከንድ እንጂ ቀደም፣ ግድ ይለሽም። ንገሪኝ። እሺ በቃ ካልከኝ፣ የሆነ የደበኩ ነገር አለ። ያን ነገርኩህ እንደ እኔም እኮ የደበኩሽ ነገር አለ። የምርህ ነው? የምራው አይደለ። መጀመሪያ አሁን ታዲያ ካወቅሽ ሁሉ ነገር ነው ማወቅ ያለብሽ። ታሳምነኝ ማወቅ። እንግዲህ ምን ነበር? አንቺ ግን ምን ነበር ያኔ ሻርታቴ ይዞኛል።